ረማአዝማበና እየለመንኩ ሰማ እንደ ቤት ድረስ መጥቼ ሁሉን ምንድን ነው ግብግብ ሰላም ሰላም ቤተሰብ እንዴት ናችሁ አላችሁልኝ ወይ እግዚአብሔር ይመስገን ደህና ነኝ እናንተ እንዴት ናችሁ ሁሉ ነገር ሰላም ነው ያላችሁበት ሁሉ አሪፍ ነው ወይ ቤተሰብስ እንደት ነው ማዳም እናንተ እንዴት ናችሁ? ኤሮፕም ያላችሁ፣ አረብ ሀገር ያላችሁ፣ ኢትዮጵያም ያላችሁ ሁላችሁም ጤንነታችሁ ሰላም ነው? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የመጣሁት እንግዲህ በአዲስ ነገር ነው። ስለ ሀሳቡ ትንሽ ልግለጽላችሁ። አብረን ወክ እናደርጋለን፣ አብረን እንሄዳለን፣ እንዞራለን፣ የሰፈራችንን አሳያችኋለሁ። እና እስቲ መዲ ምን አይነት ሰፈር ውስጥ ናት ያላችሁ የሚለውን እንድታዩ አብረን ዞር ዞር እያለን አንዳንድ ነገር አስጎበኛችኋለሁ። እናንተም አብራችሁኝ ትሆናላችሁ የተስፋ አደርጋለሁ። አብረን ሄደን እናያለን። አስተያየታችሁን በኮመንት አስቀምጡ። እረ ቤተሰብ ደሞ ሰብስክራይብ እያደረጋችሁ እንጂ ምን ሆናችኋል? ሀምሳ እንግባና ከዛ በኋላ እናያለን። ቤተሰብዬ ይሄን ይመስላል። እናንተ እንዴት ናችሁ? ጤንነታችሁ ሁሉ ሰላም ነው ወይ አለው እግዚአብሔር ይመስገን። እና ቤተሰብ እስቲ ቆይ ከኔ ቤት ከኔ ውስጥ ማከዚ እንደው አስዬ አልናፈቃችሁም? እንደው አይመጣም ወይ ምንድነው፣ ፋዘር ቀሩ ብሎ የሚጠይቅ ሰው ይጥፋ። አረስማ እኔ ራሴ አስታውሱልኝ ልበላችሁ እንጂ ምን ሆናችሁ ነው ዝም ያላችሁት እ አንዳንድ የሱ ምክሮች ምናምን አልናፈቃችሁ? ግን ለማንኛውም ያው ይመጣል ብዬ አስባለሁ ከሰሞኑ እንደሚመጣ ተስፋ አለኝ። እኔም አዲስ አበባ ቆይቼ ስለመጣሁን ነው ከሱ ጋር ብዙም ሰርተን አናውቅም። ያው አዲስ አበባ ቆይቼ ነው የመጣሁት እንደምታውቁት። እንዴት ነው? አዲስ አበባ ይመቸኛል እንዴ? አየሩ እንዴት ነው ያያችሁት? ልግባ ወደዛ ወይ? ሲቅር አረ አልሞትም። አዲስ አበባ አልገባም። እኔ የምኖረው ሐዋሳ ነው። ሐዋሳ ተመችቶኛል። እና ቤተሰብ የእውነት አየሩ ደስ ይላል። ነፋሻማ ነው፣ የሆነ ወይና ደጋ አይነት ነገር ነው። እንደ ሐዋሳ አትሞቅም አዲስ አበባ ግን። እኔ ሐዋሳ ተመችታኛለች። በቃ ደስ ብላኛለች። ወደዛ ልቤ ጭራሽም አያስብም። እና ምን ይመስላችኋል? ሁሉ ነገር አሪፍ ነው። አለን አለን አለን አለን አበረታቱኝ ብቻ እናንተ ጎበዝ ማሚ ምናምን የምትሉኝ ሲከፋኝ ደግሞ አይዞሽ አይክፋሽኝ አለን የምትሉኝ። ኧረ ወይኔ ስንት ቅን ሰው አለ በእውነት። ን እግዚአብሔር በጣም ብዙ ቅን ሰዎችን ሰጥቶኛል እና በጣም ነው ደስ የሚለኝ እውነት። በቃ አይዞሽ፣ በውስጥ በኩል እየደወላችሁ ኮመንት እየጻፋችሁ እንደውም ደግሞ በውስጥ በኩልም እያወራችሁኝ አይዞሽ እንዳላችሁት አልቀረም አለፈ። በቃ በደስታ ሽው ብሎ እንደ ደራሽ ውሃ ሄደ፣ በቃ ጠራርጎት። እና ክብሩን ይሰድ እሱ መድኃኔዓለም። እና ቤተሰብ ይሄን ይመስላል። ይሄን ያህል ካልኳችሁ ይበቃል። አሁን አብረን ብንወጣ ይሻላል እና ቤተሰብ አብረን እንሄዳለን። ታዩታላችሁ ምን እንደሚመስል አብረን የምናየው ይሆናል በስማም ዛሬ ከእናንተ ጋር ማን ነው በኢየሱስ ምንድን ነው ምን ነው ምን ነው ምንድን ነው ምን ማለት ነው ከትምህርት ቤት ጀምሮ እያባረረኝ ነው ኧረ በኢየሱስም እንደ ምን ማለት ነው አሁን እሱን እየሸሸው ነው የመጣው። እሱ እያሯሯጠኝ ነበረ እስከዚህ ድረስ። እሱ ምን አይነት ልጅ ነው? ምን አይነት ልጅ ነው? ቆይ እንዴ፣ ምን ጉድ ነው? አይደል? ምን ኦኬ። ከዛ ከትምህርት ቤት ጀምሮ ድረስ አምጣ የሚያስረሩ ምንድን ነው? አምጣ የሚለ እንዲ፣ እንዲ አይነት ነገር ተጀመረ። እንዲ፣ ምን ጉድ ነው? ምንድን ነው እሱ? እኔ እንጃ። ዝም ብሎ እያሯሯጠኝ ነው የመጣኝ። አሁን እሱ ሸሽተን የመጣ ምንድነው ያለህን አምጣ ማለት ምን ማለት ነው? እኔ ምንድን ነው ማለት ትልቅ ነው ያ ፊት፣ ምን አይነት ነገር ነው? በፊትም እንዲያደርጉህ? አዎ፣ የሆነ ጊዜ ላይ አምጣ ብሎ እያስቸገረኝ ነበር እያባረረ ነበር።

አንተ እንዴት እንደዚህ ትላለህ? እንዴት ወጣቶች ከጎረምሶች ላይ እየቆምክ እንዴት ገንዘብ ትቀበላለህ? ምን ያደርግልሃል? ወጣት ነህ፣ መስራት ትችላለህ። እንዴት እንደዚህ አይነት ነገር ታደርጋለህ? ንገረኝ።

አንተ እኔን እንኳን አታከብርም እንዴ? እኔ ቆይ ሰፈር ልጅ ነው እንዴ? ይሄ ሁሉ ከናንተ ጋር እኔ ግብ ግብ መፍጠር የነስ አስበው። ተረጋጋ። አንድ ነገር ስማ። መረጋጋትን

እሺ ቤተሰብ አሁን እኔ አናግራችኋለሁ ሁለታችሁንም ማለት ነው አንተ ለምን ከሱ ጋር በምን ምክንያት እንደተገናኘ እሱም ደግሞ ለምን ካንተ ጋር እንደተገናኘ ሁለታችሁንም አናግራችኋለሁ ሰምተሀል አይደለም መቼም ከኔ አታልፍማ እኔን አታከብርም ይኸውልህ እኔን እኮ ማክበር አለብህ ሰማሁ እ ምንም ባታረገውም፣ ይኸውልህ እኔ ማክበር አለብን። ነው መታረቅ ስላለባችሁ ነው እኮ መታረቅ ስላለባችሁ ነው፣ ደምተኝ መታረቅ ስላለባችሁ ነው እያልኩ ያለሁት መታረቅ ስላለባችሁ ነው። ገብቶሃል አይደለም እ አንተ ለምን የሰፈር ልጆችን ለምን መንገድ ላይ ትይዛለህ? መያዝ እኮ የለብንም። የሰፈር ልጆች ለአንተም ወንድሞች ናቸው። አንተ እንደውም በነሱ ላይ ሌላ ሰው እንኳን ቢያጠቃቸው ልትደረብላቸው ነው የሚገባው። እውነቴን ነው የምነግርህ እንዲ ለምን እየሰማኸኝ ነው? አዳምጠኝ እንጂ እኔ የምልህ ስለዚህ፣ አንተ ከሱ ጋራ ወንድምና ወንድም ነው መሆን ያለባችሁ፣ ወንድማማች ነው መሆን ያለባችሁ። ምን ነው ስለዚህ መጣላት የለባችሁማ። በቃ አሁን እሱ የነገረኝ ነገር የእውነት የአንተ ስራ ከሆነ እሱ ስራን ደግሞ ማቆም አለብ ሲጀመር፣ አይጠቅምም መስራት እየተቻለ ምን ማድረግ እየተቻለ ከልጆች ጋር መጣላት እንደዛ ማድረግ አይጠቅምም። እሺ ተረዳኝ፣ አይደለ እምልህ ገብቶሀል አይደለ? ስለዚህ እናንተ ወንድማማሽ ናችሁ። ወንድማማሽ ደግሞ አይጣላም። አንድ ሰፈር ላይ ያሉ ሰዎች አይጣሉ። ገብቶሀል አይደለ አባባሌ? አንተም ደግሞ አትሳደብ እ ያፌ ተጣልተህም ከሆነ ያልከኝ ነገር ትክክል ከሆነ ይኸው ተናግሬዋለሁ። አንተም ደግሞ ከሱ ጋራ እንካሰላምታ አያስፈልግም። ወንድማማች ናችሁ እናንተ ዝሰፈር ነው ያላችሁ። እሺ፣ ስለዚህ ታረቁ፣ ቶሎ ቶሎ ታረቁ፣ ቶሎ አ እንደዚህ ነው እኔም ወደው እና ሁለተኛ ጸብ ከእናንተ ላይ ማየት የለብኝም። እሺ፣ እና ደግሞ ዛሬ ስራ እየሰራሁኝ ነበረ ገብቷል አይደለም። የእናንተ መረበሽ ነው፣ ቪዲዮውን ሳልቋጭ የቀረሁት። በቃ ምንም ማድረግ አይቻልም፣ ችግር የለውም። እሺ ባ አመሰግናለሁ። ሺ ተባረክ፣ እግዚአብሔር ይስ እና ቤተሰብ የውላችሁ። እኔ ለእናንተ ያሰብኩት ጌታ ሆይ እግዚአብሔር ባሰበበት መዋል ጥሩ ነው። ያሰብኩት ሌላ ነው፣ የሆነው ሌላ ነው። ለማንኛውም ቪዲዮ በድንገትም ቢሆን ወደ እናንተ መጥቷል እና አንዳንድ ጊዜ እንዲህ እንዲህ አይነት ልጆች ያጋጥማሉ። መንገድ ላይ ለወላጆችም ቢሆን ወደ ራስ ወግኖ ለራስ ወግኖ ከሰው ጋር ከመጋጨት ይልቅ በሰላም መፍታትና መታረቅ ማስማማት ስለሚቻል እባካችሁ ወላጆችም ልጆችም እንዲህ አይነት ነገር ሲያጋጥማችሁ ለመስማማት ሞክሩ እላለሁ። በዚሁ አጋጣሚ ማንኛውም ወላጆች ልጆችም አሁን እንግዲህ ክረምት እንደ መምጣቱ መጠን እንዲህ እንዲህ አይነት ቦዘኔዎች፣ ዱርዬዎች ልጆችን ሊያጋጥሙ ይችላሉ። በዚህ በቃ ይሄን አምጣ፣ ያንን አምጣ፣ ና እዚህ ጋር ና፣ እንደዚህ ብሎ የሚማቱ ትቢት ትቢት የሚላቸው ልጆች ሊኖሩ ይችላሉ። ግን ወላጆች ከልጆቻቸው ጎን እንዲሆኑ በዚህ እድሜ ደግሞ ልጆችን ለብቻ እንዳይለቁ እኔ እንግዲህ ከደረሰብኝ አንጻር ነው ይሄንን እያልኩኝ ያለሁት እና ልጆችን በተቻለ መጠን መከታተል አለብን። ምንድን ነው የሚደርስባቸው፣ ምንድን ነው ሊሆኑስ የሚችሉት፣ በኋላስ ምን ሊደርስባቸው ይችላል ብለን ኋላቸው ልንከታተላቸው፣ ልንጠብቃቸው ይገባል። ልጆችም ደግሞ ከእንደዚህ አይነት ዱርዬ ጋራ እንካ ሰላምታና ግብግብ አያስፈልግም። አንዳንዴ ከዛ ሰው ተሽሎ ለመገኘት በይቅርታ ማለፍ እንዳለብን መማር አለባቸው ብዬ አስባለሁ። ግን ያው ይቅርታ ከሌለና እልህና እንቢተኝነት ውስጡ ካለ እሱ ማን ነውና ነው ምን ያመጣል አይነት ነገር ውስጥ ከገባን የባሰ ነገር ወላጆችንም ይዘን ገደል የምንገባበት ነገር ይመጣል። እና እንደዛ እንዳይሆን በትህትና እንዲያልፉ ብዬ እመክራለሁ። ያፌት ግን አንተ ምን ተማርክ በዚህ ጉዳይ? ኦነት ነው። በዚህ እድሜ ብዙ ነገር ያጋጥማል። ጊዜ ባልሰድቦ ኖሮ እሺ የቅርታ ብዩ ኖሮ የሁሉ ችግር አይመጣም ነበር። ግን ለሌላ ጊዜ አስተካክላለሁ። ትምህርት ወስዳል ማለት ተምረህበታል። ዋናው መማሩ ነው ዘብተኋላ። ከዚህ ነገር ለመመለስ ዋናው መማሩ ነው። ከእንደዚህ አይነት ሰዎች ጋር ግብግብ አያስፈልግም። መተው እነሱ ጉልበት ሊያሳዩ ሲመጡ እሺ ቅርታ አላወኩም ነበር ብለ ብትሄድ ይሄ ሁሉ ነገር አይመጣም። ገብቷል? ይታወቃል። ለምን እሱ ሁልጊዜም በቃ ካንተ በልጣለ ብሎ ነው መታየት የሚፈልገው አንተ ደግሞ ለመማር ነው። እሱ አንደኛ ሆኖ ጎዘኔ ነው መንገድ ላይ የሚቆም ነው። አንተ ደግሞ ነገ እንጀራ ላይ የምትደርስ ነህ፣ የምትማር ነህ ነው ባጭር። አላማህን መቅታት የለብህም ገባ። ስለዚህ ነገሮችን በእንደዚህ አይነት ነገር ማለፉ ጥሩ ነው። ገብቷል? እኔ አሁን ትናንት ልጄን መታህብኝ ብዬ ግብግብ በፈጠር ማለት ነው፣ እንጣላለን ከወላጆቹ ጋር እንጣላለን፣ ያልሆነ ቦታ እንደርሳለን። ገባ ግን እኔ ቶ ስቲ ብዬ ሰከን ብዬ ሁለታችሁን ለመገላገል በሁለታችሁ ባህል ለመግባት እናንተን ለማስማማት የፈጠርኩት ለምንድን ነው? ነገም ትምህርት ቤት ስትሄድ እልህ ይዞት እንዳይጠብቅክ። ሁለተኛ ነገር ደግሞ ከወላጆች ጋር ከእርሱ ከደና ጎረቤቶች ጋር ላለመጋጨት ገብቶሃል። ስለዚህ ይሄንን ነገር በይቅርታ እንድናልፍ ያደረግኩት ለዛ ነው፣ የባሰውን ነገር ለማስቀረት ነው። ስለዚህ ከዚህ ተምረሃል። እና ወላጆች እንደዚህ አድርጋችሁ ልጆቻችሁን ብትከታተሉኔ ደስ ይለኛል እላለሁ። ለማንኛውም አመሰግናለሁ።